ሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ በከተሞች ላይ ከፍተኛ የመንገድ ኮሪደር ልማት እንቅስቃሴ እየተከናወነ ይገኛል። በጠቅላይ ሚኒስትር ዶክተር አብይ አህመድ የሀሳብ አመንጪነት የኢትዮጵያ ከተሞች ደረጃ ለማሻሻል የሚያስችሉ የከተማ መሰረተ ልማቶች እየተከናወኑ ናቸው። በአዲስ አበባ የተጀመረው የኮሪደር ልማት ስራ አሁን ላይ ወደ ክልሎችም ሰፍቷል። በማዕከላዊ ኢትዮጵያ ክልል 165 ኪሎ ሜትር የሚሸፍን የኮሪደር ልማት ስራም እየተከናወነ ነው። የድሮ ገጽታ ወሳና በጣም እንግዲህ መኪና ተሽከርካሪ ና እኛ አንድ ላይ ነው ሰው ተጋፍቶ የሚያልፈው ና አሁን ደግሞ በዚህ ሰዓት የኮሪደር ልማት ተብሎ የመጣው ነገር ደግሞ በጣም ደስ የሚል ነው። ተወልጄ ያደኩት እዚህ ከተማ ውስጥ ነው እና ይሄ ከተማ ድሮ በእንደዚህ መልኩ አልነበረም። ዛሬ በእድሜያችን እድሜ ተጨምሮ ይህንን ውብና ድንቅ አሰራር መማቴ በጣም ደስ ይለኛል። ቀደም ሲል እንደዚህ አይነት መንገዶችን በዚህ ከቅርብ ጊዜ ወደዚህ ነው ከተማውም እየሰራ እኛም ህዝቡን ነዋሪውም እያዋጣ እየተንቀሳቀሰ አስፋልት ውስጥ መንገዶችን እየተሰሩ ነው። የበፊቱ ኮረከንች መንገድ፣ የተጣበቡ መንገዶች ቤቶች መንገድ ላይ እየተሰሩ ዲስ ላይ እየተሰሩ ከፍተኛ የሆነ ችግር ነበረ። አሁን ግን ያ ሁሉ በርቀት ቤቶች ፈርሰው በአማራ መልክ ነው አሁን ያለ ነው ማለት ነው። ለምሳሌ ኮሪደሩ በጣም አሁን የሰዎች አሁን ለምሳሌ ከመኪና ጋር አብረው ነበር የሚሄዱት፣ አደጋ ይበዛ ነበር። እዚህ ጋር ለምሳሌ ልጆች በየሳምንት ሳምንት ሳምንት ባልሞላ ሰዓት ልጆች ይገጩ ነበር። በጣም ችግር ነበር። ያ ለምሳሌ ሰውና መኪና አንድ ላይ በጋራ ነበር የሚሄደው ግን አሁን ኮሪደር ከመጣ በኋላ ልዩ ነገሩ የተሻለ ነገር ነው እያየን ያለ ነው። በጣም የተለየ ነገር ያየ ነው። አሁን ምንድን ነው አዳዲስ ሰው እየመጣ ይህን ያያን ያምራል፣ በጣም ውበት ነው። በቃ ይህ እኔ ለእኔ ለራሴ አዲስ እንደተፈጠርኩ ነው እያሰብኩ ያለሁት ይህን ሳይ ሰው። በክልላችን ደረጃ ከ165 ኪሎ ሜትር በሁለት ፌዝ እንዲሰራ ነው፣ 70 ፐርሰንቱ በመጀመሪያ ፌዝ 30% በሁለተኛ ፌዝ ግን ሙሉውን በዚህ አመት እንዲጠናቀቅ ታሳቢ ተደርጎ ነው እየተሰራ ያለው። በአሁኑ ሰዓት ጥሩ የሚባል እንቅስቃሴ ውስጥ ነው ያለው። የበለጠ ግን ገፋ ብሎ መሄድ ይጠይቃል። ከስራው አዲስነት አንጻር እንደ ልምምድም አዲስ ነው እንደ ክልላችን። ስለዚህ አስፍተን ለመሄድ እየ እየሰራ ነው። ሰባቱ ማዕከላት በየራሳቸው እጅግ በጣም ከፍ ያለ ጥረት ያደረጉ ያሉበት ሂደት አለ። ከሁሉም ስንመለከት በተለይም ቡታጅራና ሆሳና ከሌሎች በተሻለ ከፍ ብለው የኮሪደር ልማቱን እያስኬዱ ያሉበት ሂደት ነው ያለው። በሆሳና ላይ ምናልባት በአካል እንዳያችሁት በጣም ሰፊ ስራ እየተሰራ ነው ያለው የወሰን ማስከበሩን አልፎ የእግረኛ መንገድ የማስፋት የአብሮ የሚሄዱ የቀለም ስራዎችን አብሮ የመጀመር እነዚህ ባለሀብቶቻችን የግልም የመንግስትም ድርጊቶች የመኖሪያ ቤቶች በቀለም ቀለም ተቀይሮ ሁሉም ቦታ ላይ ስታንዳርድ ወጥቶ ቀለም ይሄ ነው ብሎ መርጠው ነው እየሰሩ ያሉት። ስለዚህ ወራቤም እዚህ ሆሳአና ሆሳአናም እዚህ ቡታጀራም የቀለም ስራ በአሁኑ ሰዓት ቁሊቶ ከተማም ሌሎችንም ወደ ቀለም ስራ ቀለምን የመረጡት ቀለምን ከተሞቻቸውን የማስዋብ ስራ ጀምረዋል። ሂደት ለማውራት ከዛሬ ኦልሞስት ሁለት ዓመት እየሆነኝ ነው። ወደዚህ ከተማ ውስጥ ገብቼና ዋርነት ከጀመርኩበት ጊዜ ጀምሮ ያኔ እኔ ስመጣ መንገድ ውጭ ንቅንቅ ነበረ። ወደ ግራም ወደ ገኝ ወደ ቀኝም መሄጃ እንኳ ብዙ የማይመች ነበረ። በተለይ አሁን ይሄኛ ያለንበት አካባቢ እስከ ታች ድረስ ያለው መንገድ እጅግ በጣም የትራፊክ መጨናነቅ የሚታይበት ነበረ። በዚህ አጭር ጊዜ ውስጥ ግን የወሳና ከተማ በዚህ መልኩ ሆኖ መገኘቱ እጅግ በጣም የሚደነቅ ከመሆኑም በላይ በተለይ መንገዱ የተሰራበት የጥራት ሁኔታ የስፋት ሁኔታ፣ የእግረኛ መንገድ፣ ሌሎች ሰዎች ደግሞ የሚራመዱበት መንገድ በተፈለገው መልኩ ብቻም ሳይሆን ከሚፈለገው በላይ ስታንዳርዱን በጠበቀ መልኩ ለነዋሪዎች ምቹና ማራኪ የሆነ የከተማ አደረጃጀት እየተፈጠረ በመምጣቱ በዚህ በኮሪደር ልማት ሂደት ላይ እንደ አንድ ኢትዮጵያዊ እውነት ለማውራት እጅግ በጣም ደስተኛ ነኝ። ሆሳና ብቻ አይደለም ሆሳና አካባቢ ያሉ ከተሞችን በስራ አጋጣሚ ይመላለሳለሁና በርካታ ከተሞችን አሁን ሳይ በቃ ከተሙ እንደፈለግን በእግራችን በሞተር በመኪና እንደፈለግን የምንንቀሳቀስበት አጋጣሚ የተፈጠረ በመሆኑ በዚሁ አጋጣሚ መንግስትን እጅግ በጣም ላመሰግንና ላደንቅም ይፈልጋለሁ። አሁን ከ5 አመትና ከ3 አመት በፊት ሆሳና የወጣ ሰው ተመልሶ ቢገባ በቃ የሆና ማዕቃ ከተማ ሆና ነው እየታየቻለቹ። በዚህ ከቀጠለ በጣም በቃ ጥሩ ለውጥ ለወደፊት እናያለን፣ ግምት አለን። መንገዱ እየተከፈተ ነው። ስለዚህ አሁን መንገዱ እንደዚህ መከፈቱ ራሱ ነገ ባጀት ተገኝቶ የሚሰረበትን እድል እያሳየ ነው ያለው። እኔ ጥሩ ነው እያልኩ ነኝ። እን ይከፈት። ሰውቲ ለመፍረስ ነው እያሰበ ያለ ፈርሶ ከተማ ያማሬ ከሆነ ያ የቀረው ያህል ይበቃል። ለማህበረሰቡም ቢሆን ለአገሩም ቢሆን ለከተማውም ትውልድ ለከተማም እድገት ቢሆን የተሻለ እድል እየመጣ ነው የሚል ተስፋ እኔ ጭሮብኛል። የሚሰራውን ቤት አፍርሶ ሱቁን፣ ቤቱን፣ መኖሪያ ቤቱን ፎቁ እንዳያቸው የተቦረቦሩ ፎቆች እንደምታዋቸው ፎቁ አቦርብሮ ብዙ ስራ ሰርተዋል። እና ያን እኛ ህዝቡ ይህን ያህል ፍላጎት ካለ ለልማት እነሱም እየፈርስ ከሆነ በአጠቃላይ ከአንድ ቢሊዮን ብር በላይ ገዘብ የሚተመን በነጻ ህዝቡ ያፈረሰልን። አንድ ምዝ ምዘ ካሳ አልከፈል ምትክ ቦታ በጣም ሙሉ በሙሉ ለሚያርቅ በራሱ ይችላል ለማያለሙት ምትክ ቦታ ሰጥተናል። ከዛ ያለፈ ግን አብዛኛው ቦታ ህዝቡ ነው ያፈረሰውና እንደ ጠቅላላው ሳና ውስጥ ህዝቡ በጣም ደስተኛ ነው። እንዳያችሁት ዞራችሁ ብትጠይቁ እንደዚህ የምትሰሩ ከሆነ በገንዘብም እኔ ደስ የምል ነው። ሳና ውስጥ ነው ሳና ህዝብ ከተማ ውስጥ አስተማማኝ ሰላም አለ እንዳያችሁ እንደውዝ ይፈ ሰላም አለ። የሰላም አምባሳደር ናት። ከዛ ያለፈ ደሞ ህዝቡ ልማት ወዳጅ ነው። ከዚህ አንጻር ህዝቡ ራሱ አፍዛዛ ገንዘብ ይሰጣል። አሁን ንግዱ ማህበረሰብ ሁለት ሚሊዮን ሶስት ሚሊዮን አራት ሚሊዮን ህዝቡ ያገኘውን ነገር መንግስት ሰራተኛ ሙሉ የወርድ ደመወዙን የዞን የክልል አመራር እንደዚሁም የከተማ ሙሉ ሰራተኛ ለኮሪደር ልማትና ለሌላ ልማት አምናም ለአስፋልት ካፍሏ ዘንድሮም ደግሞ ለኮሪደር ልማት በር ካስገብተዋል ሙሉ ደመወዙም ማለት ነው። አሁን የምታየው ነገር የመንገድ ጥበት ነበር። ከዚህ ቀደም የነበረው ማለት አሁን የመንገድ ስፋቱ በሚታይበት አሁን የእግረኛ መንገድ የዘራፊ ለፊት የምታየው ነገር የእግረኛ መንገዶች ናቸው። ከዛም ተደርበው እዚህኛው ደግሞ አሁን የብስክሌት መንገድ እዚህ ጋር የሚከፈትበት ነገር ነው እና ጥላዎቹም መናፈሻዎቹንም በሚታይበት ሰዓት ላይ አብዛኛው በጣም በጥሩ ሁኔታ የተሰሩ እንትኖች ናቸው እና ግን ነገር ግን ከብረተሰብ ተጠቃሚ አንፃር ላይ በሚታይበት ሰዓት ላይ በጣም ሰፊ የሆነ እንትን ነገር ነው። ጥሩ የሆነ ነገር አለ የሚል ነገር አለ እና ደስ የሚል ነገር ነው ቦታ ጀራ ከምታየው ከሌሎች ከተሞች ራሱን በሰላሟም ጭምር በፍቅሯም ጭምር በሕዝቧ ሰው ወዳጅነትም ጭምር በጣም የምታወቀች ከተማ ናት እና ስለዚህ ያው ውይት ውጣጀራ የምትባለው ለዚህ ነው። ማህበረሰቡ እንደምታስታውሰው ከዚህ ቤትም አይታችሁታል። ኮሪደር የሚሰራባቸው አካባቢዎች በሙሉ ሳይት ክሊር ያደረገበት ወሰን ያስከበረበት አጥሩን፣ በረንዳውን፣ ቤቱን ያፈረሰበት በዘመቻ ነበር ሲያነሳ የነበረው ቀን ማታ ጠዋት ሳይል ሽልማት ያለው እስኪመስል ድረስ በውድድር መንፈስ ነበረ ሲያነሳ የነበረውና ደልቶት አይደለም ሲያነሳ የነበረው ለከተማው እድገት ልማት ዛሬም ዋጋ እከፍላለሁ ለትውልዱ ዛሬም ዋጋ እከፍላለሁ በሚል ነበረ ቁርጠኝነቱን አሳይቶ በጥ በጥንሽ በትንሽ ሰዓት ያላንዳች ፓትሮል ነበረ ሲያነሳ የነበረው ያላንዳች ግፊት፣ ያላንዳች አመራር ግፊት፣ ያላንድ ፖሊስ ነበር ሲያነሳ የነበረው። እስካሁን ባለው ሙሉ በሙሉ ሳይት ክሊር ሲደረግ በዛ ልክ ነበር የሄደውና በውስጥ አቅም ብቻ፣ በመንግስት አቅም ብቻ፣ በመንግስት በጀት ብቻ የሚሸፈን አለመሆኑን በተገቢ መልኩ ተረቱ ያለው የሌለው ሳይን ሁሉም በአቅሙ ልክ ሲሳተፍ ነበርና በአንድ መሳ ግብዣ ብቻ ወደ 101 ሚሊዮን ቃል ማስገባት የተቻለበት ዘንድ ተፈጻሚነቱም ላይ ርብርብ ሲያደርግ የመጣበት ሂደት አሁን ላለንበት አፈጻጸም ትልቁን ድርሻ ይወስዳል። እንደ ቡታጅራ ከተማ አስተዳደር ማለት ነውና አጠቃላይ በቻሌንጅ ቶታሊ ሀብት ሞብላይዝ በማድረግም ሂደት እያንዳንዱ የከተማው ማህበረሰብና ባለ ሀብት ተቋማት ሲሳተፉ የነበረበት ሂደት ይበልም ያስሚያስብል ነው። በሆሳና ከተማ በመንግስትና በህብረተሰብ ተሳትፎ እየተገነቡ ያሉ ከሰባት ቢሊዮን ብር በላይ ፕሮጀክቶች መኖራቸውንም ተገልጿል በማህበረሰቡም በዚሁ አጋጣሚ ደግሞ ከመንግስት ጎን ሆኖ ቤቶች ሲፈርሱ ሲሸጋሸጉ በቃ ተስማምቶ ወዶ ፈቅዶ የሚያደርገው ነገር ህዝቡ በምን እንዴት ወደ አንድነት መጥቶ ስራዎችን በአግባቡ እየሰራ እንዳለ የሚያሳይ ስለሆነ እጅግ በጣም እንደ አንድ ዜጋ ደስተኛ ነኝ። ቀጥሉበት እላለሁ። ቪዲዮ ሳነ ከተማ በሁለት ፌዝ ነው። የመጀመሪያ ፌዝ ሁሉ ነጥብ ስድስት ኪሎ ሜትር ነው ጀመርነው። መጀመሪያ እሱን ስንጀምር ከንቲባሻራ ተብሎ ተጀመረው በኋላ ሻሽለን ወይ ኮሪደር እንደለውጥ አድርገናል። እዛ ላይ አንድ የሚጎለው በለመስወር ነው። ከኮሪደር መሰረታዊያኑ ከሚባሉት ውስጥ የሳይክል ላይን ብቻ ነው ወይ መስመር ነው የሌለው ሌላ ነገር አለና ሌሎች 35 ኪሎ ሜትር ለመስራት ያቀድ ነው እንደ ክልል የተሰጠን ኮታ። ከዛ ውስጥ 24.4 ኪሎ ሜትር አሁን እየሰራን ነው። እንዳያችሁት አብዛኛው ቦታ ፈጻጸሙ ቆንጆ ደረጃ ነው ያለው። ጠቅላላ በአብሬ ሲወሰድ አጠቃላይ ከ60% በላይ ሆኖ ነው ያገኘ ነው እሱ ብቻ ሳይሆን አንድ ፕሮጀክት ለአንድ ከተማ በሚለው ፋርማሲውም እንደዚሁ ወደ 75% ደርሷል። ሌሎች በከተማ ውስጥ በአጠቃላይ የአስፓልት ስራ 25 ኪሎ ሜትር አስፓልት ስራ፣ የህዝብ መጸዳጃ ሽንት ቤት አምስት ገንብተናል። በተመሳሳይ መልኩ እንደዚሁም የወጣቶች መዝናኛ ማዕከል ያማለት ሲቢና ግንባታ ማዕከል፣ ፓርኮች፣ የውሃ አካላት እንደዚሁም ትምህርት ቤቶች ሁለት፣ ጤና ጣቢያዎች ከተማ ውስጥ ድሬኔጆች፣ የተለያዩ ስራዎችን እየሰራ ነው። ይሄ ሁሉ ሲደመር በአጠቃላይ በከተማ ውስጥ በህብረተሰብ ተሳትፎና በከተማ ገቢ የሚሰራው ሰባት ቢሊዮን ብር ፕሮጀክት የሚንቀሳቀስ ፕሮጀክት አለ ማለት ከተማ ውስጥ ሆሳና። እኔ አሁን ከኖርኩበት ዘመናቶች አሁን አዲስ ነገር እያየሁ ነው። ብዙ ለውጥ እያየሁ ነው። መንግስትም ብዙ ለውጥ እያደረገ ነው። አሁን ዶክተር አብያችን ከመጣ ወዲህ አሁን ማነቆ ቀንበሮች ተሰብሮ አሁን ጥሩ ለውጥ ጎዳና ላይ ነው ኢትዮጵያ በጣም ጥሩ ደረጃ ላይ ነው። ኮሪደር ልማት ራሱ በጣም ደስ ይላል። እዚህ በኮሪደር ልማት ብልጽግና ፓርቲ መንግስትም እየሰራ ያለውን ነገር እጅግ አድናቂዎች ለንና በዚሁ አጋጣሚ ደግሜ ደጋግመ ላመሰግንና የሰጠንም እርካታ፣ ምቹነቱ፣ ማራኪነቱ፣ እንዲሁም ከስጋት ማውጣቱ፣ ከተሞችን በስታንዳርድ ማስቀመጡ ከተሞችን በስታንዳርድ ማስቀመጡ፣ የሚሰሩ ስራዎች ደግሞ በጥራት መሰራቱ አብዛኛው ስራ በተለይም ኮሪደር ልማት የሚሰራባቸው አካባቢዎች የአፈር ቁፋሮ ስራ፣ ኮንክሪት የማድረግ ስራ አርቆ ቴራዞ የማልበስ ችግኝ የመትከል ሳር፣ አብዛኛው ተተክሎ አርቋል። ስማርት ፖል የመትከል እንደዚሁም ወሳኝ ወሳኝ የሆኑት በሁሉም ቦታ የመኪና ፓርኪንግ አለ፣ ፋውንቴኖች አሉ፣ የወጣቶች መዝናኛ ኩነቶች አሉ፣ ፓላስ አለ። እንደዚህ ብዙ ህዝባዊ ኩነቶች የሚደረጉ ቦታዎች አሉ። በተሳይ መልኩ በአምስት ቦታ ላይ ዘመኑ እንደሚታወቀው የዓለም አቀፍ ህግ ነው። የአየር ብክለትን ተከትሎ ግሎባል ዋርሚንግ ተከትሎ ከተሞች ከመኪና ነዳጅ ናፍጣ ነጻ የሆነ መኪና ከተሞች እንዲገቡ ይፈለጋል። በዛ ልክ የሚመጥን አምስት የኤሌክትሪክ መኪና ቻርጅ ማረጊያ ቦታዎች አሉ። እነዚህ ቅዶች በአንድ የሚያልቁ ሰውን በሁሉንም በስቴፕ ባይ ስቴፕ እየሰራ ነው ከተማ ውስጥ ቀጣይ ብዙ ፍላጎት ስላለ እንደምታውቁት ተሰና ውስጥ የእግረኛ መንገድ በጣም ብርቅ ነበር። አስፓልት በጣም ያስቸግር ነው። መሰረተ ልማት ችግር ነበር ከተማ ውስጥ። ይሄን የህዝቡ ጥያቄ ስለነበረ የህዝቡ የመርከሳት ችግር ይፈታ ብለን እናስባለን። ህዝቡን አሳትፈናል። የከተማውን ገቢ ሰብስበን እየሰራናለውና እንግዲህ እስካሁን ባያችሁት ህዝቡ ደስተኛ እኛም ደስተኛ ነን። የተሰሩ ያ ነገሮች አሁን የሚፈልገው የቀሩ ስራዎች እንዲያልቁ ፍጥነት ገንዘብ ያስፈልጋል። እንደተለመደው ሀገር ውስጥም ከሀገር ውጭም ያለው ህዝብ ከተባበረን ወሳና ውስጥ ያለ ሰው እንግዲህ ልማት ይፈልጋል። ሰርተን እያሳያን ነው። እኛ አሁን ከተማ ውስጥ ከህዝቡ ፍላጎት አንጻር ከከተማ ስፋት አንጻር ገና ልማት ይቀራል ብለን እናስባለን። ይህን ለመስራት ደግ ህዝቡ ሊተባበረን ይገባል ማለት ነው። ገቢያችን አሟጣ መሰብሰብ አለብን። ብዙ የገቢ አማራጭ ከተማዎች ገቢ ያለ ግን ገቢ በህገ ወጥዎች የሚደረገው ህዝቡ መተባበር አለ። ቫት ላይ፣ ቲዮቲ ላይ ህዝቡ እቃ ሲገዛ ደርሰኝ ጠይቆ መውሰድ አለበት። የሚሰራ ለእሱ የክሱን ነው የሚወሰደው በዚህ ልክ ህዝቡ ከተረዳን እኛም እየሰራን ነው ማለት ነው። አገልግሎት አሰጣጥ ላይ ለከፍተኛ እንግልት ይዳረጉ የነበሩትን የከተማ ነዋሪዎችን ጫና ለማቃለል አገልግሎቶች በቴክኖሎጂ እንዲታገዙ በማድረግ ጊዜ፣ ገንዘብና ጉልበትን ከብክነት የታደገ አሰራር ተዘርግቷል። በ2016 ጀምሮ ነበረ ዝግጅት ሲደረግ ነው የቆየ። 2016 በፕሬዝዳንታችን ነው የሚመራው። ስለዚህ ከዚያ በኋላ ይህን ዝግጅት አጠናቀን በሰባት የክልል ማዕከል ከተሞች ዘንድሮ በ216 ሐምሌ የስራችን መጀመሪያ በጀት አመቱ የስራችን መጀመሪያ ላይ ሐምሌ 10 2016 ዓ.ም በሰባቱ ማዕከል ከተሞች ላውንች አድርገን ነበር። በሲስተም አገልግሎት የመስጠት ስራ ጀምረናል። ፈርጅ አንድና ሁለት ከተሞች ላይ ነበረ ፎከሳችን በሰባቱ ላይ አሁን ደግሞ እስከ ፈርጅ ሶስት ከተሞቻችን ወይም ከተማ አስተዳደር ምንላቸው ከተሞች ላይ ማስፋት አለብን ብለን ነው የገባ ነው። ስለዚህ አስራ ሰባት በዘንድሮ አመት ውል ገባን። አምና ሰባት ኦሬዲ 17ና 7 24 ማለት ነው። ጠቅላላ 29 ከተማ ታድርነ ያለን በ24 ላይ በአሁኑ ሰዓት የአገልግሎት ማዘመን ስራ በአንዳንዶቹን ዝግጅት እያደረግን ነው። በሌሎቹ ደግሞ ጀምረናል ማለት ነው። ወደ አፈጻጽማችን ጋር ተያይዙ ኦልሞስት ወደ 8.35 ኪሎ ሜትር በመጠናቀቅ ላይ እንዳያችሁት በመጠናቀቅ ላይ ያለ ፐርፎርማንስ ነው። ኦልሞስት አምስት ሳይቶች ናቸው። ወደ 91% አካባቢ ተፈጻሚ የተደርጉ ፊዚካል ስራቸው ወደ 91% ፋይናንሻል አፈጻጽማቸው ወደ 63% አካባቢ ተፈጻሚ ማድረግ የተቻለበት አሁን ግሪነሪ እና ኦልሞስት ፖሎቹን በስማርት ፖል የመተካት ስራ ብቻ ነው የቀረን። ከዛ ውጪ ተራዙን ለማንጠፍና መሰል ስራዎች ኦልሞስት ፋይናላይዝ ተደርጓል። ስታንዳርዱን ባሟላ መልኩ ነው ኮሪደሮቹን የተሰሩት። የሳይክሉ መንገድ እንደዚሁ፣ ግሪነሪው የእግረኛ መንገዱ ከ6.5 እስከ 8 ኪሎ ማለት ነው 8 ሜትር ድረስ እንዲሸፍን ተደርጎ 8.35 ኪሎ ሜትር ቶታሊ ለማስመረቅ ዝግጁ እየተደረገ ያለበት ሂደት አለ። አምስት ሳይቶች ናቸው። ከዛ ባሻገር ሌሎች ሳይቶችም በተመሳሳይ እየተዘጋጀ ያለበት ሂደት አለ። መጠነኛ ቻሌንጅ ያለብን የፖሎች የማንሳት ጉዳይ፣ የቀድሞ መንገድ ላይ ያሉ ፖሎች የማንሳት ጉዳይ ትልቅ ቻሌንጃችን ነው። ይህ በቴክኒክ ቴክኒክ አካል አድርገናቸዋል። የአቢም የቴክኒክ ኮሚቴ አባል ናቸው የዚህ ባለቤቶች ከቴሌም አንጻር ከኤሌክትሪክም አንጻር የሚመለከታቸው አካላት ታች ላይ አባሎቻችን ናቸው። ከእነሱም ከአካባቢ አቅም በላይ የሆነበት ሂደት አለ። እስከ ላይ ድረስ እንድንታገዝ እስከ አሁን ጥረት ያደረግ ነው፣ በክልላችንም ጨምሮ ጥረት የተደረገ ነው ያለው። እስቲናው ግን ካያችሁ ሁሉም ስራው አልቆ ፖሉን መሀል ላይ ቆሙ ነው የምታገኙት። ዋጋ ግምት ወጥተዋል፣ የተወሰነ ፐርሰንት ተከፍለዋል፣ ከተሞች ከፍለዋል። ያን ግን አሁንም ጭምር እንድንታገዝ አለብን ብለው ከተሞቻችን ሁሌ የሚያነሱልን እሱ ነው። ማንሳት ጀምሯል የተወሰነ ምናልባት ተወሰነ አካባቢ ግን ደግሞ ስቲል በጣም ገና ነው ቦታ ጀራ ካያችሁ ሌሎች አካባቢዎችም ካየን ትልቁ ቻሌንጃችን እሱ ነው። እሱ የሚመለከተው አካል እንዲያግዘን በጋራ ተናበን ይሄድን ያለ ነው አጠቃላይ ይሄ ሁሉ ስራ ስንሰራ ለስራ እድል ጭምር እገዛ ማድረግ መቻል አለበት በሚል ከትንሹ ከቴራ ዞን ጀምሮ አጠቃላይ ግብአቶቹ እዚው አካባቢ እንዲመረቱ ተደርጎ ነው እየተሰራ ያለው። ከዛ ባሻገር በስማርት ቦል መተካት መቻል አለበት፣ እኛው ማምረት መቻል አለብን። ኦልሞስት ኢምፖርት የሚደረገው ነገር እንደተጠበቀ ሆኖ እኛ ግን አቅማችን ታሳቢ ያደረገ ከተማችን ታሳቢ ያደረገ ግን ደግሞ ነገን ሊመጥን የሚችል በውስጥ አቅም በኢንተርፕራይዞቻችን፣ በተቋሞቻችን፣ በማህበራቶቻችን ዲዛይን ተዘጋጅቶ ሰጥቷቸው ያንን ዲዛይን መሰረት ያደረገ ባህላችንም ጭምር ምናስተዋውቅበት ፕላትፎርም ምን ዘረጋበት የስማርት ፖል አክሰሰሪዎችን እንዲይዝ ተደርጉ የተለያዩ ፖሎች የተዘጋጁበት ሂደት አለ። እጅግ በጣም የመንገዱ ስፋት በተመለከተ እጅግ በጣም ውብ በአማረ መልኩ ሰፍተዋል። ድሮ እንደዚህ አይነት አስፋልት አልነበረም። አስፋልቲዎች ውስጥ ለውስጥ አስፋልቲዎች እየተሰሩ ነው። አሁንም ቀጣይም እየተሰራ የሚገኝ ነው። ይህንን ተያይዞ ደግሞ የተሰሩ ኮሪዶር ልማቶች የእግረኛው፣ የሞተር ሳይክሉ በአጠቃላይ በተለየ መልክ እየሄደ በርቀት እየሄደ ስለሆነ ሰውም እየዝናና ደስተኛ ሆነ እየተንቀሳቀሰ ነው። እጅግ በጣም በተለይ አርብ ቀን ገበያ ሙሉ ቀን ስለነበረ የትራፊክ አደጋ ይበዛ ነበር። የከተማው አደጋ ከፍተኛ የሰው መሞት የህፃናቶች መገጨት በስፋት ነበረ። አሁን ይሄ ኮሪደር ልማቱ ከተሰራ ወደዚህ ይህና መጥፎ ነገር እየሰማን አይደለም፣ አደጋም ቀንሷል። ምክንያቱም ህዝቡ ከግራም ከቀኝም ተከፋፍሎ ስለሚሄድ ልክ እንደ መኪና እንደ ሹፌሮች አካሄድ ነው እየሄደ ያለው ህዝብ። ቡታጅራ ከተማ ከዚህ ቀደም ያው ከመቶ ዓመት በላይ የተቆረቆረች ከተማ ናት። ነገር ግን ከቀድሞ ከነበራትና አሁን በምናየት ሰዓት ላይ አክላ ኢትዮጵያ ከመጣች በኋላ በአመራሩ ጠንካራነት ማህበረሰቡን በማሳተፍ ደረጃ ላይ በጣም ሰፊ የሆነ የልማት ስራዎች ተሰርተዋል። አሁን የምታየው የአስፓልት ስራዎች አሁን መንገድ የምታየው የአስፓልት ስራዎች በጣም በሰፊ ሁኔታ ላይ ደብ ተደርጎ በከተማ ማስተዳደር አማካኝነት በጣም ሰፊ ስራዎች ተሰርተዋል እና የውስጥ ለውስጥ መንገድ የከሆኑ መንገዶች በሙሉ ከዚህ ቀደም ያልነበሩ ድሾዎች አልነበሩም እና በጣም በሰፊ ሁኔታ ነው የተሰራ ያለው። በክልሉ የተጀመሩ ዘጠና የአንድ ከተማ አንድ ፕሮጀክት አካል የሆነው በስምንት ሚሊየን ብር ወጪ በአንድ ወር ጊዜ ውስጥ ተገንብቶ ለማጠናቀቅ እየተሰራ ያለው የቡታጅራ የህዝብ የመድኃኒት መደብር አሁን በተያዘለት የጊዜ ገደብ ውስጥ 85 በመቶ ግንባታው ተጠናቋል። የሚሰሩት የኮሪደር ልማት ስራዎችም የስራ ዕድልን የሚፈጥሩ የአካባቢው ባህልና ወግ የሚያንጸባርቁ ናቸው። አንዱ ትልቁ ተጠቃሽ ከባህላችን ጋር ተያይዞ የሚጠቀሰው አንዱ አሰበሪት ነው። ይሄንን አሰበሪት የምናስተዋውቅበት ሂደት መፈጠር መቻል አለበት። ሴቶች እንደ ትራስ የሚጠቀሙበት ጌም ነው የሚባለው አለ። ይሄንን በዚሁ በፖላችን የምናስተዋውቅበት አንዱ እንደ ጉራጌ የሚገለጸው ጎጆ ቤት ነው። እቺን ጎጆ ቤት ልክ ስማርት ፖላችን ይዞ ማስተዋወቅ ቢችል ከዛ ባሻገር ሁላችንም ታሳቢ የሚያደርገው መሶብ እንደዚሁ በዚሁ አጋጣሚ የምናስተዋወቅበት ሂደት ቢፈጠር በሚል ሎካሊ ይሄንን ታሳቢ ያደረገ ስራ እንዲሰራ ባህላችን የምናስተዋውቅበት ሲደመር አዲስ አበባ ላይ የምናየው ስማርት ፖል እንደዚሁ ዋና ዋና መስመሮች እሱን ስማርት ፖል እዚሁ አምርተን መጠቀም እንችላለን ብለን በሚል አይታችሁታል በዛ መልክ እየተሰራ ነው ያለውና ሶ ኮሪደር ልማታችን ከቴራ ዞን ማንጠፍ በላይ ሁሉም መሰረታዊያን እንዲያ ሰው የደከመ ሰው በየመንገዱ ሲሄድ እያረፈ ጥላ ላይ እያረፈ እየተዝናና እየተጫወተ ነው የሚሄደው፣ በአሁኑ ሰዓት ማለት ነው። እንደዚህ አይነት መንገዶች የተለያየ ቦታዎችን ስለሚሰሩ ቀጣይም ስለሚሰሩ የተሰሩ ይሄው አሁን አዲስ ጅማሪዎች እጅግ በጣም በአማረ መልኩ ተቀምጦ ተሰርቶልናል። ወንበሮች ማለት ነው። በየቦታው በደከም ሰዓት ምን እንደዚሁም እይታችን በአማረ መልክ እያየን እንድናል፣ ደስተኛ ሆነን ነው የምንቀሳቀሰው። ምሳሌ አሁን ያለንበት አንዱ ከንቲባ ፕሮጀክት ከአምስቱ ሳይቶች አንዱ ሳይት ላይ ነው ያለነው። ይሄን ሳይት መቻል ፓርክ አካባቢ ነው የምንገኘው ገኘው ይቺን ሳይት ሙሉ መሆን መቻል አለበት ብለን ከዚህ በኋላ ያለው ከጀርባችን የሚታየው ፓርክ በፋውንቴና መሰል ፕሮግራሞች መታጀብ አለበት በሚል እየተሰራ ያለና ስማርት ሽንት ቤቶችን በተመሳሳይ ከፌዴራል በተደገፈልን ድጋፍ መሰረት ስማርት ሽንት ቤትም ጭምር እዚህ እየተገጠመ ያለውና ሙሉ መሆን መቻል አለበት። ሰዎች የሚዝናኑበት መሆን መቻል አለበት። የሚያርፉበት መሆን መቻል አለበት። ፋታ የሚወስዱበት፣ አየር የሚቀበሉበት፣ የሚያርፉበት ሊሆን ይገባል ከሚል መነሻ እዚህ አካባቢ ያለውም ጭምር ሙሉ የማድረግ ከዛ ባሻገር የወንዝ ዳርቻዎቻችን በዚሁ ተሰርቶ በሁለቱም የወንዝ ዳርቻዎች ቶታሊ ዲዛይን እየተጠናቀቀ ነው ያለውና ስፖንሰርም እያፈላለግን ነው። እነዚህ ሁለት የወንዝ ዳርቻዎቻችን በተገቢ መልኩ ሲለሙ ይሄንን ዋናው መንገዳችን አንዱ ትልቁ ገጽታችን ይዞብን የሄደው ይሄ ዋናው መንገድ ነው። ደብል ሮድ ሆኖ በ40 ሜትር ኮሪደርን ታሳቢ ያደረገ ሙሉ ስራ በሚሰራበት ሰዓት ቶታሊ በዚህ ላይ ወይ በዚህ ወር ወደ ስራ የሚገባበት ሂደት እየፈጠረ ነው ያለው ኮንትራክተሩ። የኮሪደር ልማትን የሚያለማ የሚከታተል አካል የአንድ ከተማን ፕሮጀክትም ጎን ለጎን የሚከታተለው ነው። በጣም ልዩ ትኩረት ተሰጥቶት የሚመራ ፕሮጀክት ነው ማለት ነው። እና ይህ የአንድ ከተማን ፕሮጀክት በክልላችን ተጀምሮ አሁን ባለበት ሁኔታ በዚህ አመት እንዲጠናቀቅ በአንድ ነጥብ ሁለት ዘጠኝ ቢሊዮን ብር መነሻ ነው በጀቱ መጀመሪያ መነሻችን ላይ ላውንች ያደረግ ነው። ይህ ግን ሲጠናቀቅ በክልላችን 2.5 ሚሊዮን ህዝብ ተጠቃሚ ይሆናል የሚል ነው አጠቃላይ ታሳቢው ማለት ነው። በዚህ ደረጃ እነዚህ ፕሮጀክቶች በአሁኑ ሰዓት በጥሩ እንቅስቃሴ ውስጥ ነው የሚገኙት። ካሉን ዘጠና ፕሮጀክቶች ኦልሞስት ከስምንት ፕሮጀክት ውጪ ሁሉም ተጀምረዋል። አሁን አሁን በዚህኛው ባለፈው ሳምንት ፕሬዚዳንታችን ባሉበት ገምግመናል የዞናችን አስተዳዳሪዎች ባሉበት እንዲሁም ደግሞ የሚመለከታቸው አስተባባሪዎቻችን አስተባባሪዎችን ባሉበት ሁሉም ተከፋፍለው ስለያዙ አስተባባሪዎቻችን የክልላችን እየተገመገመ ነው በየወቅቱና ስለዚህ፣ ከጠቅላላው ከስምንቱ ውጪ ዘጠናውን ፕሮጀክት ስራ ውስጥ ናቸው። በአሁኑ ሰዓት ሶ ከተጀ ስራ ውስጥ ካሉት ፕሮጀክቶች አምና እስከ ማን ያለፈው ሳምንት ድረስ ሀያ አራቱ ፕሮጀክቶች ተጠናቀዋል። ግንባታቸው ተጠናቀው ለአገልግሎት ክፍት እንዲሆኑ ተደርጓል። ፕሮጀክቶቹ ሰው ተኮር ናቸው፣ በብዛት ለምሳሌ አስራ ስምንቱ የሕዝብ ፋርማሲ ናቸው። ከነዛ ውስጥ 18 ፕሮጀክቶች የሕዝብ ፋርማሲ ሆነው ነው የተጀመሩት። ሌሎች የኤሌክትሪክ መስመር ዝርጋታ፣ የውሃ ፕሮጀክት፣ የትምህርት ፕሮጀክት፣ የጤና ፕሮጀክት በነዛ የሚከናወኑ የሚችሉ ጉዳዮች ናቸው። በጣም ሰሌክት ተደርገው በቀላሉ ለሕዝባችን ተደራሽ የሚሆኑ ችግራቸውን ሊፈቱ የሚችሉ ህዝቡ አምኖባቸው ተመርጠው ነው በወረዚህ የገባ ነው እና እነዚህ ፕሮጀክቶች ሲያልቁ ብዙ ህዝብ ተጠቃሚ የሚያደርጉ ናቸው። አንዳንድ አካባቢ ደግሞ የአስፓልት ጭምር ፕሮጀክት ያለበት ያን ከተማ ወራቤ ላይ በጣም በትልቁ የአስፓልት ፕሮጀክት ተጨማሪ ድም እዚህ ሆሳና ላይ ማነው፣ እዚህ ቡታጀራ ላይ ራሱ የአስፓልት ፕሮጀክት ተጨማሪ የፋርማሲ ግንባታ አለው። ተጨማሪ ደግሞ የአስፓልት ፕሮጀክት ወደዚህ ስራ ጀምረዋል ማለት ነው። ስለዚህ የ አስፓልት መንገዶች አንድ ሁለት ሶስት ፕሮጀክቶች እንደ ባህሪያቸው በዚህ አመት ማይጠናቀቁ ይኖራሉ አንድ የውሃ ፕሮጀክት አለን ትልቅ ፕሮጀክት ከምባታ ላይ እዚህ ወራቤ ላይ ትልቅ የአስፓልት ፕሮጀክት ነው እዚህ ደግሞ ቡታጀራ ላይ የአንድ ከተማን ፕሮጀክቱ እንጨርሳለን በዘጠና ውስጥ ነው ከ ከዘጠና ውጪ ደግሞ አስፓልት አለው ይሄ በሁለት አመት ውስጥ ከ ሶስት መቶ ሚሊዮን ብር በላይ ወጪ የሚወስድ ፕሮጀክት ነው የጀመሩት ወራቤ ላይ እንደ እንደዚሁ ከቢሊዮን በላይ አነጥ ሶስት ቢሊዮን ብር ላይ አካባቢ ውድተገብቶ ተገብቶ ወደ ስራ እንዲገባ ቀሶች እየተደረገ ያለበት ሁኔታ ስላለ ከነዚህ ውጭ ያሉ ፕሮጀክቶች ኦልሞስት በዚህ አመት እንዲጠናቀቁ ጥረቶች እየተደረጉ ናቸው። ብዙ መሰረታዊያን አብረው ያሉ አሉ። ስለዚህ በመጀመሪያ የጀመርናቸውን በፍጥነት አጠናቆ ለአግሎት ክፍት ማድረግ ማስመረቅ፣ ከዛ ደግሞ ያልተጀመረው አካባቢዎች ደግሞ አሁንም የኮሪደር ልማት ጎን ለጎን ዝግጅቱ ያለቀ በመሆኑ ከመሆኑ ጋር በተለይ ዋና ዋና የሚባሉትን ያለቁ መሆናቸው አንጻር ወደ ተግባር ገብተው ቀሪ ስራዎችን አጠናቅቀው እሱም በዚህ አመት የሚጠናቀቅበት ትልቅ ጥረት ይፈልጋል። ከአገልግሎት አሰጣጥ ባዘመን አንጻር 17 ውል ካስገባናቸው አራት ከተሞች ትንሽ በምንፈልገው ፍጥነት ግብአት የማሟላት ሂደት ስለነበራቸው የቀሩት ሁሉም ስራ ውስጥ ናቸው። እነሱ ግብአት በፍጥነት አሟልተው ላውንች አደርጋሉ ብለን እናስባለን። እንትን ላይ ስራው በሚሰራበት ወቅት ላይ የተጀመረ ስራ አለ። ድርጅቱ ራሱ ያገዛል። ግብአት ያን ሰዓት ሙሉ ላይ ይሟላ ይችላል። እስካኒንግ ያን ነው የሚኖረው። አሁን ቀሪ ግብአት አሟልተው ሁሉም ለውንች እንዲያደርጉ እንጠብቃለን። እነዚህ አራት ከተሞች ሙሉ ስለገቡ የግዢ ሂደት ውስጥ ነበሩና ቀሪ አራት ከተሞችን በፍጥነት ወደዚህ ጊዜ የሚወስድ አይደለም ያሉት ማዘመን፣ በጣም በትንሽ ወጪ ግን ደግሞ ህዝባችን በጣም የሚገለገልበት ስለሆነ እሱንም በፍጥነት ወደ ተግባር ገብተው ተግባሩ ጀምረውታል። ይበልጥ ደግሞ አጠናክረው ሄደው ለህዝባችን በሚፈልገው መልኩ ተደራሽ ሆኖ ህዝባችን መጠቀም እንዲችሉ ለማድረግ ነው። ጠቅለል ባለ መልኩ በዚህ ዓመት የጀመርናቸው የኢኒሽቲቭ ስራዎቻችን እጅግ በጣም ሰፊ ናቸው። ቀጣይ ወደ ሲስተም ወደ መደበኛ ዓመት ይመጣሉ ና በዚህ አመት ኢኒሽቲቭ ያለው ቀጣይ መልሰን ኢኒሽቲቭ አንልም። አዲስ ኢኒሽቲቭ ነው የምናስበው። ይህ መደበኛ ስራችን አካል ሆኖ ነው የሚቀጥለው ና ሰው በኢኒሽቲቭ የጀመርናቸው ስራዎችን በዚህ አመት ህዝባችን ውጤቱ ማየት ስላለበት ሁሉም ተጠናቀው ለአገልግሎት ክፍት እንዲሆን ሁሉም አካል የድርሻውን እንዲወጣ የሚል መልእክት ለማስተላለፍ